አሰላም አለይኩም ወራህመቱላሂ በረካቱሁ ውድ ድንብላል ቤተሰቦች፣ ሰላም እንዴት ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። ከመጀመሪያው ወደቀ የአረቡ ሀገር ሴቶች አጠማጠም እያልሙዱ እያያዙ ነበር። እንደት ናችሁ? ሰላም ናችሁ? ሰላም ነኝ አልሐምዱሊላህ። በሰላም ቤተሰቦቼ ጋር ተቀላቀልኩ። በሰላም ሀገሬ ገባሁ። የራሴን ጎጆ መቀለስ ነው የቀረኝ። እንዳደጉልኝ ኢትዮጵያን ስለመናገር እንደጠበኳትም አይደለችም እንዳካበድኳትም አይደለችም። እንደጠበቅኳትም ደግሞ ቀላልም አይደለችም። በየንትኑ እያስቀመጥኩባቸው እንትን ነበሩኝ፣ አያስቸግሩኝም። ቀላል ነገር ነው ብዬ ያሰብኩት ነገር በጣም አስቸጋሪ ሆኖ አግኝቼዋለሁ። ከብደኛ ላልችለውም ብዬ ያሰብኩት ነገር ደግሞ ቀላል ነገር ሆኖ አግኝቼዋለሁ። ዋናው ራስ ማሳመን ነው። በሰው ሀገር በሰው ቤት ምን ያክል ዓመት ምን ያክል ጊዜ ይቀመጣለሁ የሚለውን በራሳችን ማስተንተን ነው። የቆየን ረጅም ዓመት እየተቀመጥን በሄድን ቁጥር የምናጣውን የምናጓድለውን ጤና ካሰብን በቀላል ነገር የሆነ ነገር መፍጠር እንችላለን፣ በሀገራችን ላይ ማለት ነው። ግን ጉብዝና ይጠይቃል፣ ጥንካሬ እና በራስ መተማመን ይጠይቃል። ብዙ ብዙዎች አሉ። መቻለ ተዋሪ ከተማል በቃኝ ብለው ምንም ይዘው አይደለም ለውረት የሚሆን ነገር እንኳን ሳይዙ በቃኝ ብለው ሀገር ገብተው በጥንካሬያቸው ከመሬት ተነስተው እንዳድስ ልክ እንደተወለደ ህፃን ልጅ ከዜሮ እንዳድስ ተነስተው ህይወትን ተላምደው መቋቋም የቻሉ አብዛኛዎቻችን ደግሞ ከዛ ስንመጣ ትዳርን ታርጌት አድርገን የምንመጣዎች አለን። እሱ እሱ ቢቀር ጥሩ ነው ብዬ አስባለሁኝ። ከዛ ከአረብ ሀገር የመውጫ መንገዳችሁ ትዳር ይዛለሁ የሚለውን ብቻ አስባችሁ ባትመጡ ጥሩ ነው ብዬ አስባለሁ። ሰርቼ ወጥቼ ወርጄ ዝቅ ብዬ ያገኘሁትን ተቀብዬ ሰርቼ እኖራለሁ የሚለውን ውስጣችሁን አሳምናችሁ ብትመጡ አይከብዳችሁም። ትዳር ይዤ እቀመጣለሁ ብላችሁ ከሆነ ግን ከዛ የምትመጡት ሁሉም ነገር ከባድ ነው። ካሁኑ ልንገራችሁ በጣም ከባዱ ነገር በነገራችን ላይ ከዛ ውስጣችሁን አሳምናችሁ ትዳር ይዤ እኖራለሁ ብላችሁ ውስጣችሁን አሳምናችሁ ስትመጡ በጣም ከባድ ነው። ሰርቼ ወጥቼ ወርጄ እንደማንኛውም ሰው ያገኘሁትን እንትን ብዬ እኖራለሁ ብላችሁ ውስጣችሁን አሳምናችሁ ምንም ነገር ቱን ከመሬት ተነስቼ ሰርቼ እኖራለሁ የሚለውን ውስጣችሁን አሳምናችሁ ስትመጡ ግን ብር መያዝ ብቻ አይጠበቅባችሁም። ብር መያዙ፣ ብሩ መኖሩ ራሱ ስራ አይሆንም። ብሩ በራሱ ስራ አይሆንም ማለት ነው። ሰው ያስፈልጋችኋል። ሰው ለሌለው ሰው ብር ቢኖርሽም ከባድ ነው። ሰው ያላችሁ ደግሞ እዛው እያላችሁ የሆነ ነገር ቢያደርጉላችሁ የተሻለ ነው እያስባል ነው፣ ሰው ካላችሁ ማለት ነው። ነገር ግን እኔ በምን በምን ከበደኝ ካላችሁ፣ ህይወትን እንዳዲስ ለመላመድ አንድ ክፍል ቤት መከራየት ፈልግ ነበረ። ሁልቀን ይፈጅብኛል ብዬ ያላሰብኩት ስራ ነበር ይሄ ይህ ከስንት ቀን በላይ ሆነኝ፣ አላገኘሁም ማለት ነው። የሚከራይ ቤት የለም በአሁኑ ሰዓት። ስታገኙ ደግሞ ከእናንተ ሳገኝም ከኔ ጋ የሚሄድ ነገር እያገኘ አይደለም፣ ምፈልገው አይነት። ለዛውም በስንት ጎዳና ሆነዘን ራሱ ግን እስካሁን ድረስ አላገኘሁም። ይሄ በጣም ቀላል ብዬ የያሰብኩት ነገር ነበረ፣ ግን ለኔ በጣም ከባድ ሆኖብኛል እና ቀላል ብለን የምናስበው ነገር ከባድ ሆኖ እናገኘዋለን። ከባድ ነው ብለን የምናስበው፣ ለምሳሌ የኑሮ ውድነት ጫና፣ ሀገሩ ላይ መኖር አንችልም ምናምን። አሁን በተለይ ድርቅ ነው እንዳለ፣ አቧራ ነው አየሩ ምናምን። በተለይ እንደኔ ሳይነስ ያለባቸው ልጆች መቋቋም በጣም ነው የሚያዳግተው፣ ከሳይነስ ጋር ማለት ነው። ቢሆንም ግን ይኖራል። የኑሮውን እዛ አሁን እንደምናስበው አይደለም። እንደማንኛውም ሰው ይኖራል። ጾሙን ያደረ የለም። የቀን ሰራተኛ ራሱ አባሮ እንጨት ፈልጦ ምናምን የሚኖር ራሱ ሳይበላ ያድርም፣ ሳይበላ የሚያድር የለም። ሰው የሚያደረ የለም። በዚህ በኩል ደግሞ እኛ የአረብ ሀገር ሴቶች ራሳችንን ያላመድንባቸው ብዙ ጥንካሬ የሰጡን ነገር አሉ፣ በሰው ሀገር ማለት ነው። ያን ያንን ጥንካሬያችንን ይዘን ከማንም ያነሰ ኖሮ አንኖርም። ከሰው ጋር እኩል ተመሳስለን መኖር እንችላለን ማለት ነው። ውስጣችሁን ካሳመናችሁት ቀላል ነው። እዛ ሁናችሁ ግን ካስተነተናችሁት ከባድ ነው። ወረት ይዚ አሁን ይሄን አድርጌ አሁን ይሄን ያክል ብር ይዞ የምትውል ደግሞ ሰው ለሌለው ሰው ለሚሊየን ሚሊየር ይዘሽ አትመጭም አትነሽም ማለት ነው። ሰው ይፈልጋል ግን በትንሽ ብር ውስጥሽን አሳምነሽ ተቀጥሬ ነው ሆነ እሰራለሁ ያገኘሁትን ስራ ከመሬት ከመሬት ዝግብዬ ብለሽ ግን ውስጥሽን አሳምነሽ ከመጣሽ ህይወት ቀላል ነው። ባገኘችሁት ልክ መኖር ትችላላችሁ። ክርድናውን ምናምን ከየት ከየት ጀምሬ ግን እኔ በቀላሉ በጣም ቀላሉ እያያሰብኩት ነገር ይሄ ነበረ። አልተታካልኝም። ይው ስምን ቀን አለፈ ማለት ነው። አየሩ ደግሞ ድርቅ ስለሆነ ብርዱ ምናምን ነው። ይ አታክ ብዱ ታቀላች ሁሉት ስትመጡ ግን ማሰብ እና መወሰን ያለባችሁ ሀገሬ ሄጄ ያገኘሁትን ነገር ዝቅ ብዬ ሰርቼ እንደማንኛውም ሰው እኖራለሁ የሚለውን ታርጌታችሁ አድርጋችሁ ነው እንጂ ባለትዳርም ይሆንሽ በትዳር ስተማምነሽ አትምጪ። እዛ ሆነች ሊታስረሽ ምናምን ያለሽ በትዳር ስተማምነሽ አትምጪ። ትዳር የሌለሽ ሀገር ሂጅ በቃ ቀጥታ ግብቼ እኖራለሁ የሚለውንም አስበሽ አትምጪ። በዛ ህይወት የለም ኢትዮጵያ ላይ አሁን ላይ ማለት ነው። ቢኖርም የወራቶች ኑሮ ነው ሊሆን የሚችለው እና ታርጌታችሁ ሊሆን የሚገባው ያገኘሁትን ዝቅ ብዬ ያገኘኋትን ሰርቼ ተቀጥሬ የሚሆን በራሴን ፈጥሬ የሆን ከመሬት ተነስቼ ሰርቼ እኖራለሁ የሚለውን አስባችሁ ከመጣችሁ ግን ህይወት ቀላል ነው ማለት ነው። አለማካበድ፣ ለሰው አለመኖር፣ ራሳችሁንናችሁ መኖር ከቻላችሁ ኑሮ ቀላል ነው። አገሩ ምን ያክል አይደለም ብቻ ግን እኛን የአረብ ሀገር ሴቶች የሚባል የሚያስፎግርን ነገራቶች ወደ ጎን ወደ ጎን አድርጋችሁ

እንደ ሰው ለመኖር ደግሞ ውስጣችሁን ማሳመን ነው። ያገኘሁትን ስርች እኖራለሁ የሚለውን ውስጣችሁን ካሳመናችሁበት ሁሉም ነገር ቀላል ነው ማለት ነው። ግን ከቀላል መስሎ ይታየኝ አንድ ነገር ሄብ ነበረ። በቃ እንደገባሁኝ በሁለተኛው ቀን ቤት አግኝቼ ተከራይቼ ራሴ ቤት እንደሚኖረኝ እርግጠኛ ነበርኩኝ። እስካሁን ድረስ አላገኘሁትም። ለምን እከራያለሁ? ለምን ትከራያለሽ? የራስሽ ቤት የለሽም ወይ ምናምን ካላችሁኝ ደግሞ በሌላ ቪዲዮ በሰፊው አስረዳችኋለሁኝ። ለጊዜው ግን አንድ ክፍል ቤት ኪራይ እየፈለግኩኝ ነው። ኑሮ መላመጃ ይሆነኛል፣ ህይወት መላመጃ ይሆነኛል፣ ሀብዬ መነሻ ይሆነኛል፣ ለራሴ ማለት ነው። እና ፈልገዋለሁኝ፣ እሱን ነገር ለጊዜው አላገኘሁትም። በጣም ቀላል ነበር መስሎ ይታየኝ፣ ከባድ ነው። በአሁን ሰዓት የቤት ኪራይ በጣም ውድ ነው። ውድነቱም እንዳለ ሆኖ ላገኘ አልቻልኩም። ከኔ ጋ መሄድ ቤት የብቻ ነው ሀሳብ የሆነብኝ ስራም በዛው ልክ ሰው ይላል። በዛ ላይ ደግሞ እንደመጣችሁ ወደ ስራ ለመግባት አየሩን፣ አገሩን፣ ገበያውን ሁሉም መልመድ ስላለባችሁ ትንሽ ያዳግታል ማለት ነው። ብቻ ግን ውስጣችሁን አንሳምኑ። እንደመጣችሁ አርፋችሁ ስትር ብላችሁ ቤታችሁ ተቀመጡ። በባጃጅ በጋሪ በምናምን የምታወጡት ራሱ ቀላል አይደለም፣ በሀያ ብር በሰላሳ ብር ምናምን ከዚች መንገድ እና ያያ ስላለ እንደመጣችሁ ቤታችሁ ስትርብላችሁ አየሩን ምንም ሰውን ለመላመድ ቁጭ ማለት ግድ ነው። የተወሰነ ከተረጋጋችሁ በኋላ ደግሞ አገሩንም አየሩንም ከለመዳችሁት በኋላ ለመንቀሳቀስ ምቹ ይሆንላችኋል። ሰውን ባይኖራችሁ በራሳችሁ መንገድ ትንቀሳቀሳላችሁ ብዬ አስባለሁ። እኔም እንደዛ ነው እያደረኩ ያለሁት። ያው ገና ስምንት ቀኔ ነው፣ ግን ቢያንስ የመጀመሪያ እንትኔን እቅድን፣ ይህን ያክል ጊዜ ይፈጅብኛል ብዬ ያላሰብኩት እቅድ እስካሁን ሳሁን አልተሳካልኝም። ሳምንት አለፈኝ ሁለተኛ ሳምንት እያጋመስኩ ነው እና በዚህም አድርጉልኝ። የመጀመሪያው ቤት ማግኘት ከዛ ደግሞ አንዲት ብረት ድስት፣ አንዲት ፍራሽ ምናምን አሟላ እና አሳያችኋለሁ፣ ወደፊት ምን አይነት ኑሮ እንደሚኖረኝ ኢንሻላህ። ያገኛለሁም በሰሞኑ እያፈላለግኩ ነው፣ ይኖረኛል። ከመሬት አብዬ ለመጀመር ግዴታ ነው፣ እሱን ማለት ነው። እሱን አደርጋለሁ። ከዛ ደግሞ ቀስ እያልኩ ስራ የምሰራበትን መንገድ ስራም ካገኘው ተቀጥሬ ሆነ ራሴ የሚፈጠርክ ወደፊት የምናየ ይሆናል ለጊዜው ግን እዛ ሆናችሁ ከባድ ነው ከባድ ነው፣ እንደምትሉትም አይደለም። ዋናው እኛ እዚህ ጋር ያስቀመጥነው ነገር ነው። በትልቅ ነገር ከሳልነው፣ ትልቅ ነገር ይጠበቅብናል። ህይወታችን ጨርሳለን፣ ጤናችን እናጓድላለን። በትንሽ ነገር ካስቀመጥን፣ በትንሽ ነገር ከሳልነው ደግሞ በትንሽ ነገር መንቀሄር እንችላለን ማለት ነው። በትንሽ ነገር መነሳት፣ መንቀሳቀስ እንችላለን እንደማንኛውም ሰው እዚህ በሶስት ሺህ ብር ደግሞ እዚህ እየኖሩ ነው አንድ ኩንታል ስንትና ስንት በሆነበት ማለት ነው። ጾም የሚያድር የለም። ዝንጥ ብለው ነው ደግሞ የሚኖሩት። ዝንጥ ብለው እኛንን ከረቡ ሀገር ከሁለት ሳምንት በኋላ እስቁልቁል ቁር ምድ ብለን ከምስል ወተን የምንገኘው እኛ የረቡ ሀገር ሴቶችን ለሁለት ሳምንት ለአንድ ሳምንት ቦግ ቦግ ቦግ እንላለን። ከዛ በኋላ አመዳችን የሚወጣው እኛንን። ለምን ኑሮውን ስለማናውቅበት ማለት ነው የራሳችንን እንትን ታርጌታችንን አስተሳሰባችንን ቀለል አድርገን በራሳችን ልክ ለራሳችን ለመኖር የራሳችን ህይወት ለመምራት ውስጣችንን ካሳመን ነው፣ ግን በጣም ቀላል ነው ማለት ነው። እንደ ማንኛውም ሰው ይኖራል፣ ማንኛውም ሰው እንደሚኖሩት ነው። ግን ከሰው ጋር ለመጋደድ የሚሆናቸው ፀባይ እንድኖራቸው ጤናቸው ሳይጓደል፣ ፀባያቸው ሌላ እንትን ሳይል ከማንኛውም ሰው ጋር ተግባብታችሁ ልትኖሩበት የምትችሉትን ፀባይ ይዛችሁ ለመምጣት የምትችሉትን ያክል እንትን ባሉ እዛ ላይ ስሩ፣ ራሳችሁ ላይ ስሩ። የራሳችሁ የሆነ ነገር እንዲኖራችሁ በትንሽ ነገር ለመነሳት ትላልቅ ቤት ያላችሁ ሁላ ቤት አንከርፏችሁ ምንም አሰሩበትም። እውነት ለመናገር ግን አለመከራየት ያኔ ከኪራይ ያወጣችኋል። ኪራይ ውስጥ አገቡ ነገር ግን ትልቅ ቤት አለኝ ብላችሁ ተማምናችሁ አትምጡ። ቤት ኖሯችሁ የራሳችሁ ከሆነ አንዱን ክፍል ራሳችሁ ይዛችሁ ሌላውን አከራያታችሁ የምትኖር ከሆነ እሱም ያኖራችኋል። ግን ቤት ላለመዋል ትንሽ ስራ ደግሞ ያስፈልጋችኋል፣ ግድ ነው እሱ ያላችሁ ይታደላችሁ። የሌላችሁ ግን የእኔ ቢጤዎች፣ ምንም ምንም የሌላችሁ ከሆናችሁ ደግሞ በቀላል ነገር ውስጣችሁን አሳምናችሁት በቀላል ነገር ተነስታችሁ፣ ተቀጥራችሁም ሰራችሁ የራሳችሁም ስራ ፈጠራችሁ። ግን የምታሳምኑት ከትንሽ ነገር ተነስቼ ውጣ ውረድን ተቋቁሜ በራሴ ኖራለሁ ጠንካራ ሴት ነኝ ብላችሁ ውስጣችሁን አሳምናችሁ ነው። ሰው ላይ እንዳትደገፉ። ዛሬ ማንም አልነው እ ወንድሜ ያግዘኛል፣ እንደዚህ አለው አጎቴ እንደዚህ ነው እዛሁን የራሱ ይጠይቀኛል ይደግፈኛል ብላችሁ ማንም ላይ የእናት ልጅ ራሱ ዙሮ እናታቸው ዙር ዙሮ አታያችሁ መረባ ጋር ሴት ስትሆኑ ና ማንም ሰው ላይ ድጋፍ አይኖራችሁ። በራሴ እኖራለሁ የሚለውን ውስጣችሁን አሳምናችሁ ነው፣ ካለህም ጋ ማለት ነው። ከዛ በተረፈ ደግሞ ከሰው ጋር መግባባት የሚያስችላችሁ ፅሩ ጸባ አይኖሯችሁም። እዛ ያሳለፍናቸው ውጣ ወረዶች፣ የህመም ድርርቦች፣ ምናምን አሉ ና ከዛ ከዚ አንጻር ብስጭጭት ያለን ሆና ስንመጣ ከሰው ጋር መግባባት ያቅተናል። እሱም አንድ መከራ ነው። ያገኘነው ሰው ጋር መኗኗር አንችልም እራሳችን ላይ እንስራ። የራሳችንን ነገር ለመያዝ ከትንሽ ነገር ለመነሳት ውስጣችን እናሳምነው። ትዳርን ታርጌታችሁ አታድርጉ። በተለይ ረጅም ዓመት የኖሯቸው ወቶች እጅ በቃ አገር ገብቻ አግብቼ የሚለውን አታስቡት። እውነት ሰርቼ እኖራለሁ የሚለውን አስቡት እና ከዛ በራሱ መንገድ ይመጣል ትዳሩ። አታግቡ ማለት አይደለም፣ ሰው አታግቡ ብያል፣ መክርም አግቡ። ግን ትዳርን ታርጌታችሁ አታድርጉ። ስራ እዚያም ሄጄ በትንሽ ነገር ተነስቼ የሚለውን አስቡ እንጂ ሂጄ አግብቼ ነው የሚለውን እንትን ስጡት፣ የሆነ ራቅ አድርጋችሁ አስቀምጡት። ብታስቡትም ነው እንደመጣችሁ ወደ ስፋር ማለት የወራቶች ኑሮ ነው ሊሆን የሚችለው። አምስት ሳንቲም ከሌላቸው ደግሞ ማንም ሰው ጋር ፍቅርም ጸባይም እንዴት አደራችሁ የሚላቸው እራሱ አይገኝም። ይሄ የታወቀ ነው። አኗኗሩን እናወቅበት። ሲኖረን እንበትናለን፣ ስንቸገር ዙሩም ይሄን የለም ይሄ ነው ችግር፣ እየሆነ ያለው ለኔ ግን እንደው አድርጉልኝ ቢያንስ አንድ ክፍል ቤት እንኳን አግኝቼ ራሴ የምለው ቤት ፍራሽን ስፈርሽ ብረት ዲስቴንስ ገዛ እንዳሳያችሁ እንደው አድርጉልኝ እገዛዛለሁ። እንሻላ በቅርቡ አንድ ክፍል ቤት ለማግኘት እየታገልኩ ነው። ሳገኝ አሳያችኋለሁ። እንዴት አድርጌ በትንሽ ነገር አማልቼ መኖር እንደምጀምር ማሳያችኋለሁ። ያለውን ነገር ብቻ አሳያችኋለሁ፣ ለራሴ እኔ በራሴ በሕይወቴ ውስጥ ያቀድኩትም ያሰብኩትም ያለምኩትም በራሴ ሕይወት ውስጥ ቀለል ብዬ በቀላል ነገር እንደምኖር ነው። እሱ ደግሞ ይሳካልኛል። እንሻላ በትንሽ ነገር ነው እንትን እምለው በቃ፣ ከመሬት ነው መጀመሪያ የፈለግኩት። በትንሽ በቀላል ነገር እየተጓዝኩ እንደምሄድ ነው። አላ እንዳሳካለኝ፣ እንደ አድርጉልኝ ምድህቶች። ይህንን ደግሞ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ አበረታቶኝ እላችኋለሁኝ። ቤተሰብ ቢኖረንም ቤተሰብ ማጣትም ጥሩ አይደለም። አንዳንዴ ብቻ ራሳችሁ ላይ ሰሩ። የራሴ የምትሉት ነገር ይኖራችሁ። የራሴ የምትሉት አስተሳሰብ ማለት ይሄ ነው። በቃ በግሌ እንደዚህ ሁኚ እኖራለሁ የሚል ውስጣቸው የምታሳምኑበት ነገር ይኖራችሁ። ከዛ ውጭ ማንም ዜሮ። የአረብ ሀገር ሴት የሚባል ስያሜ ከተሰጠች በቃ ዜሮ ነሽ ነው። አላህ ያግዘን። በደዋችሁ አስቡኝ እላችኋለሁ ወዶቼ።